ሰላም ሰላም፣ ተመልካቾቻችን ዮናስ እንዳሸው እባላለሁ። አሁን የምንገኘው በሰሜን ሸዋ እንሳሮ ወረዳ ጥቁር ዱር ቀበሌ ውስጥ የቅዱስ ሚካኤል ህንጻ ቤተክርስቲያንን ለማስመረቅ ከአዲስ አበባ መቶ ሰላሳ ኪሎ ሜትር ተጉዘን እዚህ እንገኛለን። አሁን ስለ ቤተክርስቲያኑ አንዳንድ ነገሮች ያለውን ነገር ለመግለጽ ነው። ይህ ህንፃ ቤተክርስቲያን እንግዲህ በዚህ በማህበረሰቡ በዚህ በጥቁር ዱር ቀበሌ ያለው የቅዱስ ሚካኤል ህንፃ ቤተክርስቲያን ግማሽ ፐርሰንቱ በጉልበት በሸክም ወይም በአንዳንድ ነገሮች እየተሸከሙ ለእዚህ ያሉ ሰውታል። እንግዲህ ሀገሪቱ የሚገኘው በዙሪያውን በገደል የተከበበ በጣም ደስ የሚል በመልካም መልካም ድሩ ደስ የሚል አቀባበጡ በጣም የሚማርክ ና

ግጭቶቹ እስከዚህ አይደለም። አንዳንድ ነገር ያው እንደዚህ እንደዚህ ይሰራ በማለት ነው። ያው በጥሩ ነገር ላይ ሴጣን ስላለ ነው እንጂ ግጭቱም እንደዚህ ብዙ ነገር አይደለም። ቤተክርስቲያኑ ከተመሰረተ ጀምሮ እዚህ ቤተክርስቲያን ላይ አንድ ሰው ደምቶ ወይም ስማር ጥሎ ታያክ? ለምንድን ነው ዋናው ነገር፣ ከተስሚካ አብሮ ፍሬም ይሰራል እናም የህንፃ ስራ ለማካሄድ ብለን አዲስ አበባ እንመላለታለን። አሁን ስንት ዓመታችን ነው? አስረኛ ዓመት ነው። ሁለት ስምንት ግንቦት አስራት መሰረት ከዚያ ወዲህ አዲስ አበባ ሄደን አንድ ብር ወይም ተወስዶብን ወይም ተጭበርብረን ወይም ደግሞ እዚያ ሄደን ከፍቶን የሄድንበት ነገር ታይሳካልን። መተናናቅ ስለዚህ ይሄ ሰማያ ሰማያ ተወጥቶ የውጭ የግዱ ወንዶም ታውቃላችሁ፣ አይደለም ወደ ላይ የወጣው እዚያ ጋ ሲሰራ አንድ ሰው እስካሁን ድረስ ጭሮት ደምቶ ያውቃል። እኔ አሁን ደስታ ማለት ነው። ለምን መሰላት ህንጻ ሰው አንድ ነገር ታልሰራ ተወልዶ ተወልዶ እንዳልተወለደ ይቆጠራል፣ ይባላል። ስለዚህ ነው ታግየ በጉልበት የሚመጣውን በጉልበት፣ በህግ የሚመጣውን በህግ በመመለስ እስካሁን ይህን ህንጻ እዚህ ጋር ድርሻለሁ። ታሪክ በጣም ከባድ ነው። መከል መሰረቱ የዛፊየ ያየመርኩን ስለሆነ ሁሉን ነገር እንግዳ ተቀብዬ ሁሉን ነገር እንግዳውን እየሸኘው አምሳ እንግዳ ስልሳ እንግዳ ሲመጣ የመጠ

እሺ ሲሰራ ቤተ ክርስቲያኑ ሲሰራ ቤተ ክርስቲያኑ ያለው ድካሙ ምን እንደሚመስልና እንግዲህ ድካሙ በጣም በጣም ደክመናል። በማዘዝ እ በመታዘዝ እሺ በማለት ላይም እታችም ያገኘ ነው ጥቅም። ዛሬ ትልቅ ጥቅም ነው ያገኘን። ብዬሽ የምጠይቀው የምሞክረው ለዛ እንግዲህ እግዚአብሔር እንዳደረሰ አሁንም ቢሆን በጣም በስፋት ያቆየን ለማለፍ ፈልጌ ነው። ቤተክርስቲያን ሲሰራ በጉልበት ነው በመኪና ነው የሚመጣው እቃው፣ ማቴሪያሎች እንዴት ነበር የሚመጣው፣ እዛ ቤተክርስቲያኑ አይ በግር ነበረ። ግማሽ ቀን በግር ነው ግማሽ ቀን ደግሞ በጉልበታችን፣ የትም ሆነ ትሄድ እያመጣን ነው።

ድንጋይ ተሸክመው አሸዋ ተሸክመው ሲሚንቶ ተሸክመው ነው። ይህ ግዙፍ ቤተክርስቲያን ያልታለሰው ጥርብ ድንጋይ ነው እንደምታዩት። ይሄ ለወደፊትም ለትውልድ የሚጠቅም ሁኔታ ላይ ነው የሚመው ሁኔታ ያልታለሰው፣ በልዩ ሁኔታ ይህ ደግሞ ለሁላችንም ኩራት ብለን በዚህ ተገኝተን በዓሉ ዛሬ በልዩ ሁኔታ የሚከበረው ግንቦት አስራ ሁለት የጻድቁ አባታችን አቡነ ተክለሃይማኖት ለአመታዊ ክረባቸው ፍልሰተ አፅማቸው ቢሆን ኖሮ ነገር ግን ይሄን የከበረው ቅዳሴ ቤቱ ጨምረን የመላኩ የቅዱስ ሚካኤል ረማን እያከበረ ሚገኝ። ስለዚህ እንኳን ደስ አላችሁ ማለት ወዳለው ይህን ሚዲያ የምታዩቁታቸው። ይህ ሀገር እንደምታዩት ብዙ ስራ ይጠበቅበታል። ገና ዙሪያውን አጥር አለ። ዙሪያውን ገና ቤተክርስቲያኑ የሚያገለግሉ ካህናት እዚሁ እየተማሩ እዚሁ ዲያቆናቶች ያስፈልጋሉ። መምህራን የሚቀጠሩበት ደሞዝ የላቸውም። እንደድሮ ገጥማችሁ ለበረከት ደግሞ ወፍጩ ሆነ የሚተዳደሩበት በከተማው ላይ ሆነ በዙ ማድረግ የምትችሉትን የልማት ስራ እንሰሩለን ብዬ አሳስባለሁ። ህብረተሰቡ በሁሉ ትምህርት ደሌለው